እጅግ በጣም ያሳዝናል። ወሎየው ሕይወቱ አልፏል። ሙሉጌታ ከበደን የማያውቅ አለ ብዬ አላስብም። ዝነኛው የኢትዮጵያ ብሔራዊ ቡድን እንደዚሁም ደግሞ የቅዱስ ጊዮርጊስ ተጫዋች የነበረው ጎላ ነፍናፊው ጎል ጋር ከደረሰ የማይምር የሚባለው ሙሉጌታ ከበደን በዛሬው እለት በሕክምና ሲረዳ ቆይቶ ሕይወቱ እንዳለፈ ተሰምቷል። በ1970ዎቹ እና ሰማንያዎቹ ላይ ሙሉጌታ ከበደን አለ የተባለ ጎላ ነፍናፊ አጥቂ ነበረ። በዚህም ለቅዱስ ጊዮርጊስ ብዙ ዓመት ተጫውቷል። እንዲሁም ለኢትዮጵያ ብሔራዊ ቡድን ደግሞ ታሪክ የማይረሳቸውን የተለያዩ ታሪኮችን የሰራ ተጫዋች ነው። ዛሬ ሁለት ሕይወቱ እንዳለፈ ተሰምቷል። ለመላው ቤተሰቦቹም፣ ለመላው እግር ኳስ አፍቃሪያን፣ ለመላው ኢትዮጵያውያን መጽናናትን እመኛለሁ። ነፍስ ይማር።